ስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘጸአት ምዕራፍ ሃያ ስምንት ከቁጥር አንድ እስከ ፍጻሜ ምዕራፍ። አንተም ወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት ይሆኑልኝ ዘንድ ወደ አንተ አቅርብ፤ አሮንን የአሮንንም ልጆች ናዳብን፣ አብዩድንም፣ አልአዛርንም፣ ኢታምርንም አቅርብ። የተቀደሰውንም ልብስ ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ሥራለት። አንተም ካህን ሆኖ እንዲያገለግለኝ አሮን ቅዱስ ይሆን ዘንድ ልብስ እንዲሰሩለት የጥበብ መንፈስ ለሞላሁባቸው በልባቸው ጥበበኞች ለሆኑት ሁሉ ተናገር። የሚሰሯቸውም ልብሶች እነዚህ ናቸው፦ የደረት ኪስ፣ ኤፉድም፣ ቀሚስም፣ ዝንጉርጉር ሸሚዝም፣ መጠምጠሚያም መታጠቂያም። እነዚህም ካህናት የሆኑልኝ ዘንድ ለወንድምህ ለአሮን ለልጆቹም የተቀደሰ ልብስ ያድርጉ። ወርቅንም ሰማያዊና ሐምራዊ ቀይም ግምጃ ጥሩ በፍታም ይውሰዱ። ኤፉዱንም በብልሃት የተሠራ በወርቅና በሰማያዊ በሐምራዊም በቀይም ግምጃ ከተፈተለ ከጥሩ በፍታም ብልህ ሰራተኛ እንደሚሰራ ያድርጉ። ሁለቱ ወገን አንድ እንዲሆን በሁለቱ ጫንቃ ላይ የሚጋጠም ጨርቅ ይሆን። በላዩም መታጠቂያ ሆኖ በብልሃት የተጠለፈው የኤፉድ ቋድ እንደ እርሱ ከእርሱም ጋር አንድ ይሁን። ከወርቅና ከሰማያዊ ከሐምራዊ፣ ከቀይ ግምጃም ከተፈተለ ከጥሩ በፍታም የተሰራ ይሁን። ሁለትም የመረግድ ድንጋይ ወስደህ የእስራኤልን ልጆች ስም ስማቸውን ቅረጽባቸው። እንደ አወላለዳቸው ስድስት ስም በአንድ ድንጋይ የቀረውንም ስድስቱን ስም በሌላው ቅረጽ። በቅርጽ ሠራተኛ ሥራ እንደ ማኅተም ቅርጽ አድርገህ የእስራኤል ልጆች ስም በሁለት ድንጋዮች ቅረጽ፣ በወርቅም ፈርጥ አድርግ። የእስራኤል ልጆችም የመታሰቢያ ድንጋዮች ይሆኑ ዘንድ ሁለቱን ዕንቍዎች በኤፉዱ ጫንቃዎች ላይ ታደርጋለህ። አሮንም በሁለቱ ጫንቃዎች ላይ ለመታሰቢያ ስማቸውን በእግዚአብሔር ፊት ይሸከማል። የወርቅም ፈርጦች፣ ሁለትም ድሪዎች ከጥሩ ወርቅ ሥራ፤ እንደ ተጎነጎነም ገመድ አድርግ። የተጎነጎኑትንም ድሪዎች በፈርጦቹ ላይ አንጠልጥል። ብልህ ሠራተኛም እንደሚሠራ የፍርዱን የደረት ኪስ ሥራው እንደ ኤፉድም አሠራር ሥራው፣ ከወርቅና ከሰማያዊ ከሐምራዊም ከቀይም ግምጃ ከጥሩ በፍታም ሥራው። ርዝመቱ ስንዝር ስፋቱም ስንዝር ሆኖ ትክክልና ድርብ ይሆናል። በአራት ተራ የሆነ የእንቁ ፈርጥ አድርግበት። በፊተኛው ተራ ሰርዲዮን፣ ቶጳዚዮን የሚያብረቀርቅ ዕንቁ በሁለተኛውም ተራ በሉር፣ ሰንጴር፣ አልማዝ በሦስተኛውም ተራ ያክንት፣ ኬልቄዶን፣ አሜቴስጢኖስ በአራተኛውም ተራ ቢረሌ፣ መረግድ፣ እያስጲድ በወርቅ ፈርጥ ይደረጋሉ። የእንቆቹም ድንጋዮች እንደ እስራኤል ልጆች ስሞች አሥራ ሁለት ይሆናሉ። በየስማቸው ማተሚያ እንደሚቀረጽ ይቀረጹ፤ ስለ አስራ ሁለቱ ነገዶችም ይሆኑ። ለደረቱ ኪስም የተጎነጎኑትን ድሬዎች እንደ ገመድ አድርገህ ከጥሩ ወርቅ ስራቸው። ለደረቱ ኪስም ሁለት የወርቅ ቀለበቶች ስራ። ሁለቱንም ቀለበቶች በደረቱ ኪስ በሁለቱ ወገን አድርጋቸው። የተጎነጎኑትንም ሁለቱን የወርቅ ድሪዎች በደረት ኪስ ወገኖች ወዳሉት ወደ ሁለቱ ቀለበቶች ታገባቸዋለህ። የሁለቱንም ድሪዎች ጫፍ በሁለቱ ፈርጦች ውስጥ አግብተህ በኤፉዱ ጫንቃዎች ላይ በፊታቸው ታደርጋቸዋለህ። ሁለት የወርቅ ቀለበቶችም ሥራ እነርሱንም በኤፉዱ ፊት ለፊት ባለው በደረቱ ኪስ በሁለቱ ጫፎች ላይ ታደርጋቸዋል። ደግሞም ሁለት የወርቅ ቀለበቶች ሥራ በኤፉዱም ፊት ከጫንቃዎች በታች በብልሃት ከተጠለፈ ከኤፉዱ ቋድ በላይ በመያዣው አጠገብ ታደርጋቸዋል። የደረቱም ኪስ በብልሃት ከተጠለፈ ከኤፉዱ ቋድ በላይ እንዲሆን ከኤፉዱም እንዳይለይ የደረቱን ኪስ ከቀለበቶቹ ወደ ኤፉዱ ቀለበቶች በሰማያዊ ፈትል ያስሩታል። አሮንም ወደ መቅደስ በገባ ጊዜ በእግዚአብሔር ፊት ለዘላለም መታሰቢያ የእስራኤልን ልጆች ስሞች በፍርዱ በደረት ኪስ ውስጥ በልቡ ላይ ይሸከም። በፍርዱ በደረት ኪስም ውስጥ ኡሪምን እና ቱሚምን ታደርጋለህ። በእግዚአብሔርም ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ። አሮንም በእግዚአብሔር ፊት ሁል ጊዜ የእስራኤልን ልጆች ፍርድ በልቡ ላይ ይሸከማል። የኤፉዱንም ቀሚስ ሁሉ ሰማያዊ አድርገው ከላይም በመካከል አንገትጌ ይሁንበት እንዳይቀደድም እንደ ጥፍር የተሰራ ጥልፍ በአንገትጌው ዙሪያ ይሁንበት። በታችኛውም ዘርፍ ዙሪያ ከሰማያዊ ከሐምራዊም ከቀይ ግምጃም ሮማኖች አድርግ። በዚያም መካከል በዙሪያው የወርቅ ሻኩራዎች አድርግ። የወርቅ ሻኩራ ሮማንም፣ ሌላም የወርቅ ሻኩራ ሮማንም በቀሚሱ ዘርፍ ዙሪያውን ይሆናሉ። በማገልገል ጊዜም በአሮን ላይ ይሆናል፤ እርሱም እንዳይሞት ወደ መቅደሱ በእግዚአብሔር ፊት ሲገባና ሲወጣ ድምፁ ይሰማል። ከጥሩ ወርቅም ቅጠል የሚመስል ምልክት ሥራ፤ በእርሱም እንደ ማህተም ቅርጽ አድርገህ ቅድስና ለእግዚአብሔር የሚል ትቀርጽበታለህ። በሰማያዊውም ፈትል በመጠምጠሚያው ፊት ላይ ታንጠለጥለዋለህ፣ በአሮንም ግንባር ላይ ይሆናል። አሮንም የእስራኤል ልጆች በሚያቀርቡትና በሚቀድሱት በቅዱስ ስጦታቸው ሁሉ ላይ ያለውን ኃጢአት ይሸከም። በእግዚአብሔርም ፊት ሞገስ እንዲሆንላቸው ቅጠል የሚመስለው ምልክቱ ሁል ጊዜ በግንባሩ ላይ ይሁን። ሸሚዙንም ከጥሩ በፍታ ዝንጉርጉር አድርገህ መጠምጠሚያውን ከበፍታ ትሰራለህ። በጥልፍ አሰራር መታጠቂያም ትሰራለህ። ለአሮንም ልጆች ሸሚዞችን፣ መታጠቂያዎችንም፣ ቆቦችንም ለክብርና ለጌጥ ታደርግላቸዋለህ ይህንም ሁሉ ወንድምህን አሮንን ከእርሱም ጋር ልጆቹን ታለብሳቸዋለህ። በክህነት እንዲያገለግሉኝ ተቀባቸዋለህ፣ ትክናቸዋለህ፣ ትቀድሳቸውም አለ። ኀፍረተ ሥጋቸውንም ይከድኑበት ዘንድ የበፍታ ሱሪ ታደርግላቸዋለህ። ከወገባቸውም እስከ ጭናቸው ይደርሳል። ኀጢአትም እንዳይሆንባቸው እንዳይሞቱም ወደ መገናኛው ድንኳን ሲገቡ በመቅደሱም ያገለግሉ ዘንድ ወደ መሰዊያው ሲቀርቡ በአሮንና በልጆቹ ላይ ይሆናል። ለእርሱ ከእርሱም በኋላ ለዘሩ ለዘላለም ሥርዓት ይሆናል። ይቆየን። ወስብሃት ለእግዚአብሔር።